ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? እንዴት ሰናበታችሁ? እንዴት ሰዓት አቆጣጠራችሁ? እንዴት ያላችሁበት ሀገር ሰላም? ሰላም ሰላም ብያለሁ። እኔ እግዚአብሔር ይመስገን የተመሰገን ደህና ነኝ። እንዲሁም ሙስሊም ወገኖቼ ሰላም ብያችኋለሁ። እና ውድ ተመልካቾቼ ቪዲዮን ላይክ በማድረግ ጀመሩት ምን ችግር አለ? አበረታቱኝ። ያው ላይክ ለእናንተ አይጎዳም አይደለ? ጠቅና እንዲያ እና ላይክ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እኔ እህታችሁ ከማዳም ኩሽና አንበለው ወይስ የማዳም ሸቃላ ብቻ እንደዛ እና ውድ ተመልካቾቼ አበረታቱኝ። እኔም ደግሞ የማበረታታችሁ ይሆናል። በኮሜንት ስር እንትናችሁን ይሄ የዩቱብ ወይም ኮሜንት ስር ጻፉልኝ ና እኔ አይቼ አለሁ። ሰብስክራይብ ካላደረኳችሁ ማለት ነው። እና እኛው በኛው እነበረታታ ለማለት ወዳለሁ ጊዜ እንደምለው እና ውድ የተከበራችሁ ቻንል ቤተሰቦች፣ እዚህም እንደምታዩት ሾርባ እየሰራሁ እንትን ይሄ ሀሽዋም ልሰራ ነው፣ ሾርባም ልሰራ ነው፣ ሩዝም ምናምንም ብቻ ሰዎች ጸዋሚ ስለሆኑ ሱን እየሰራው ነው። ድጃጅ ሃሽዋ ነው ይሄ የሚሰራው ማለት ነው። ያ መጀመሪያ በሰሉን ጨምር ያለው እሱን ሳቁላላ አቆይቻለሁ። ካሮትም ፍልፍል በርጥም፣ ይሄ ፍልፍል በርጥ ነው የምታዩት ማለት ነው። የፈረንጁ ቃሪያ ማለት ነው፣ የማይታኮሰው እና እሱን ጨመርኩ ማለት ነው። እና ውድ የተከበራቸው ይሄ የምት ጽዳት፣ አልሚያ ጽጂ ጽዳት፣ እንደዛ ጥሩ ነው። ጽዳት ለራስ ነው አይደለ? ጠብ ያለችውን እየተከተልሽ አጽጂ። ይሄ ዶሮ ነው፣ ሀሾ የምሰረው ዶሮ ነው። ፈትፍቸው ነው ይሄ ካሮቱና ፍልፍል በርጡ በሰሉ ቅመሙ ነው ማለት ነው። እንዲህ በጣም ብዙ ብስል አይደረግም። እንዲህ የመጣፍጥ ባህሪ ወይም አትክልትነቱ እንዳይጠፋ ጣምም እንዲኖረው በጣም የሆነ ክስና እናደርገው ማለት ነው። ሀሹዋ ስንሰራ በጣም ነው የሚጣፍጥ። በነገራችን ላይ የኔ አሰሪዎች እነዚህ ለበሸመል ለሳምቡሳ፣ ለበሸመል ለሳምቡሳ፣ እንደገና ደግሞ ለስንዬ ኩራት ስፖጣጥ፣ እንደገና ደግሞ ብቻ ምን አልፋችሁ ብዙ አይነት ምግብ ስጋ ነገር በምንሰራ ሳት ሩዝ ውጪ ለሩዝ ከምንጠቀመው ውጪ ቂጣ የሚባላበት ሳንቡሳ የሚጠቅልልበት መኮረኒ ምናምን ምንሰራ ነገሮች በሸመል ምናምን ምንሰራ ነገሮች በሀሽዋ ነው የምንጠቀመው። በዶሮ ሀሽዋ ማለት ነው። እና ቤት ሀሽዌይን በጣም ነው የሚወዱት ማለት ነው። የዶሮ ሀሽዌይን በጣም ነው የሚወዱት። በሳሎንም በጣም አለበስለውም የተወሰነ እንደ አቁላለውት፣ ይሄ ያያችሁት ገና እያቁላለውት ነው እዚህ ላይ ሌላ ዶሮ እየሰራሁ ነው፣ ለሌላ ምግብ ማለት ነው። ቀቅዬ ስትቀቅሉ ማለት ነው ዶሮውን ጎረድ ጎረድ አድርጋችሁ በደንብ አጽድታችሁ ምናምን ስትቀቅሉ ቅመም ጭምር አድርጉበት። ጫው ድርግ አድርጋችሁ ቅመማቅመም ጭምር ስታርጉበት በጣም ነው የሚጣፍጠው ማለት ነው። ለመሰሩት ምግብ እና ፈተፈትኩት ማለት ነው፣ በሹካ በማንካ ፈተፈትኩት ማለት ነው ዶሮውን። እዚህ ላይ ደግሞ ለሀሽ ዌ ማለት ነው። ይሄ ምከትፎው እንትን ነው ሸበት ነው። ሸበትና ኪስ በራ ተጨምሮበታላችሁ። መጨረሻ ሊወጣ አካባቢ በጣም ሳምቦ ሰው እንዲጣፍጥ በሸመልም ብሰሩበት እንዲጣፍጥ እንደገና ብቻ ትልቅ አስተዋጽኦ አለው ማለት ነው። ፍልፍል በርጥ ጀዘሩም በጣም እንዲጣፍጥ ይረዳዋል ማለት ነው። ዶሮ ብቻውን ሳይሆን አትክልቱ እንደዚህ ቅጠላ ቅጠሉ እንደዚህ በቃ ካሮቱ እንደገና ደግሞ ጀዘሩ ጀዘሩም፣ ይሄ ፍልፍል በርጡም፣ ኪስ በራውም፣ ሸበቱም ሲጨማመርበት አማረበት። በጣም ቅመም ሳታበዙ በቃ አድርጋችሁ ስትሰሩት ሳምቡሳው የሚጣፍጥ ይሆናል ማለት ነው። በጣም ሱስ ይዛችኋል እና እዚህ ላይ ከታትፊ ጨርሼ ካሃሾ ላይ ጨምራለሁ መጨረሻ ላይ ማለት ነው።

እያሰብኩ እያጠብቆ መቀየን ነበረ ምክንያቱም አንድ ምግብ ሰርታቸው መቀው ክዝነ ነው የሚለው የሆነ ቁልል ነው የሚለው ና አይዞሽ በርችልሻለን ምየ እኔ አበረታታሻለሁ እዚህ ላይ ብርጭቆ ሶስት እግር ያለው ብርጭቆ አይታች ታውቃላችሁ ነ ለመጀመሪያ ጊዜ ነው እኔ ህይወት ያለው ነገር ከቦታ ቦታ ለመንቀሳቀስ ራሱን ችሎ ነው እግር የሚያስፈልገው እኔ ለብርጭቆ እግር አላውቅም ብቻ ሶስት እግር አለው እንግዲህ እንዴት ታስቦ ነው ይወለ? ያው ይችላል፣ ቀልዴን እና ለማንኛውም፣ እና አሸዋህኛ ቤት፣ እቤት ነው የሚወዱት። ሲጀመር አሸዋህ ቤት ነው የምንሰራ፣ እኔ ነው የምሰራው። ሁሉን የምንሰራ ለምዶብኝ ነው እንጂ እኔ ነኝ፣ ተጨማሪ ሰራተኛም የለም፣ ሰዎቹም አያግዙኝም። ራሴ ነው የምሰራው፣ ግን ለምዶብኝ ከቪዲዮ ላይ እዚህ ስናገር እምንሰራ እምንሰራ ስል ተጨማሪ ሰራተኛ ያለ እንዳይመስላችሁ ወይም ሰዎቹ የሚያግዙኝ የሚሰሩ ኩሽና የሚገቡ እንዳይመስላችሁ እኔ ነው የምሰራው። እንደገና ደግሞ እንበረታታ እኛ ወይ እኛ ሰዎች ለማለት ደግሞ ማለት ነው፣ ልጆች እያልኩ ነው በተደጋጋሚ። ይቅርታ ልጆች፣ እንዴት ተመልካቼ? ዩቱብ ላይ ምትኑ ይሄ ዩቱብ ስቱዲዮ ላይ ገብቻ ተመልካቾችን እንትሳይ ያው ይነግራችኋል። ና ከአስራ ስምንት አመት እስከ አርባ አምስት አመት የሆኑ እድሜያቸው ሰዎች ነው የሚውኝ። ና ስለዚህ አስራ ስምንት አመት ወጣት ነው፣ አርባ አምስት አመት ደግሞ እንግዲህ በጣም ትልቅ ሰው ነው ነው የሚባልና ግን እኔ እዚህ ተመልካቼ የዛን ያክል እድሜ ያላቸውን ሰዎች ለምዶብኝ ልጆች ጋ እየዋልኩ ነው መሰል እዚህ ታውታ እያልኩት ስለምሆን ነው መሰል፣ ቪዲዮ ላይ ልጆች ይችላል እና ይቅርታ ሰዎች በማለት ይቀየርልኝ። ምናልባት ቪዲዮን አንዳንዴ እንደዚህ ያዳመጣችሁ ልጆች፣ እንዴት ተመልካች እድሜያቸው ምን ያክል ሆኖ ነው ልጆቹ የምትል እንዳትሉኝ፣ እኔም ለራሴ እንትን ያልኩት ነው። ራሴን በራሴ ማስተካከል ያለብኝ ያየሁትን ነገር ነው ማስተካከል እና ይቅርታ እጠይቃለሁ። እና ሀኛ ቤት አሸዋ ራሴ ነው የምሰራው። እንደገና ደግሞ የሳምቡሳ ቂጣ ራሴ ነበር ምሰራ። አንዳንዴ ሴትዮ ገዝታ ትመጣለች ማለት ነው። ከቤት ከሚሰራው ደግሞ የግዥን ሲያስፈልጋት ወይም አንዳንዴ በቃ እንደዚህ አንዳንዴ ገብታችሁ የሆነ ቃል ትገዙ ሳታስቡት ምትገዙት ነገር አለ። እንደዛ ሲገጥማት ገዝታ ትመጣለች። አንዳንዴ እንጂ ቤት ነው ማዘጋጀው ማለት ነው እና ይሄ በኋላ ታዩታላችሁ ስትጠቃልል። እሱ ግን ገዝታ ነው ያመጣችው። እና እዚህ ላይ ደግሞ ካሮትና ድንች ፈቅፍቄ ነው በመሰልሰይ ፈቅፍቄ ነው። እና እሱን ደግሞ ይሄው አደስም እያያችሁት ነው ምስር ማለት ነው የምስር ሾርባ ነው ምሰራ ማለት ነው። በነገራችን ላይ የምስር ሾርባ ሴትዮ በጣም ነው የምትወደው። ሌሎቹ እስከዚህ ያክልም አይደሉም፣ ማለት ይጠቀማሉ፣ ከተሰራ ይጠቀማሉ፣ ግን ደግሞ እንደሌለው ይሄ ሚክስ አድርጌ እንዳደንጓሬ፣ ስንዴ፣ ድፍን ምስር፣ ክክ ምስር ብቻ ይሄ የተቀላቀለውን ሾርባ ነው የሚወዱት። ወይም ደግሞ ገም የሚባለውን ስንዴ ብቻ በለበን በጣም ይወዱታል። ሴትዮ የ ግን አደ ሾርባ በጣም ትወዳለች። እንደገና ደግሞ የገም የሚባለውን ሾርባ በጣም ነው የምትወደው እና ሴትዮ ይሄን አዘዘችኝ። እኔ ደግሞ ሁሉም የሚወደውን አይነት ነው መሰራቱ የምፈልገው ብዙ ጊዜ እና እሷ ስላዘዘችኝ ግን ይሄን ሰራሁት ማለት ነው። እና የኔ ወዶች፣ በነገራችን ላይ ይጣፍጣል። የምር እኔ ራሱ ምስር ሾርባ ምን እኔ አገሬም ሾርባ ብዬ አልሰራውም ማለት ምስሩን ብቻ እንደዚህ አልሰራውም ግን ደግሞ ጀዘሩም ድንቹም ስለሚጨማመርበት ኪስ በራ ምንም ቅመም የሚያስፈልገውን ነገር ስለምታደርጉበት ይጣፍጣል። እና በተረፈ ይሄው እዚ ላይ ጨመርኩት። እዛ በፊት በሳሎን አቁላልች አለው ቅመሙን ጨምር ያለው ድስቱ ላይ እዚህ የምታዩት ማለት ነው። ድስቱ ጊደር ዘጥ ነው። ብዙን ጊዜ ጊደር ዘጥ ነው የምንጠቀመው ማለት በአስር ደቂቃ ውስጥ የሚያደርስ ማለት ነው። ስጋ በ በአስራ አምስት ደቂቃ ውስጥ የሚያደርስ ዶሮ በስምንት ደቂቃ በዘጠኝ በአስር ደቂቃ ውስጥ ሾርባም ሆነ እንደዛ እንደ ዶሮ ማለት ነው እዚህ ላይ ያው እንግዲህ አንዳንዴ ኦርደር ለመስጠት ስራችሁን የሆነ እንትን ትላላችኋል እናንተን እያልኩ ነው ማለት ነው የሆነ ቀጣይ ምን መስራት አለብ ምናምናም በነገራችን ላይ ይህን ቪዲዮን ቀንጨው ቀንጨብ አርጌ በአስራ ምናምን ደቂቃ ውስጥ ነው ትንሿን ማሳያችሁ እንጂ ያው ታውቆታላችሁ፣ ምግብ ሰሪ የሆናችሁ እዚህ ላይ ያውን ቪዲዮ አለ፣ ሰዎቹ እንዳያዩኝ ፍርሃት አለ። እንደገና ደግሞ በቃ ሀ ቪዲዮያችሁ ጋር ቀስ ብላችሁ በሂደት የሆነም የሆነ ነገር የሆነ ነገሯን ትንሽ ቀንጨብ እያደረግኩ ለመስራት ነው እንጂ ከም ይሄ ቪዲዮ ጀርባ በጣም ፈጥነን ምንሰራ ታውቆታላችሁ፣ ቶሎ በሰዓት ለማድረስ አራት አምስት ምድጃውን ከፍታችሁ ነው የምትሰሩ ምናምን እና እንደዛ ነው። ከዛ በፊትም የሰሩት ምግብ አለ ፍሪጅ የሚቀመጥ ምግቦችን ትሰራላችሁ እንደዛ እንደዛ ነው። እና በብረድ እዚህ ላይ ተምራጅና ልሰራ ነው ልንሰራ ነው ማለት ነው። ተምራጅና ማለት ተምሮ ፍሬው ይወጣና ያያችሁት ሶስቱ ተምር ኪስ ማለት ነው። ፍሬው ይወጣና ይቦካል ማለት ነው። ጓንት ለብሳችሁ እዛ ታቦክታላችሁ፣ እንደ ሊጥ ማለት ነው። እዛ ልጥልጥ ይላል። ንጥር ቅቤ ይጨመራል። እዛ በኋላ ይቦካል፣ አሁንም በእጅ። ከዛ ሰዓቱ ላይ ትጠዱና ትንሽ ሞቅ ታረጉታላችሁ። አሁንም ታሹታላችሁ በእጃችሁ፣ እንደ ሊጥ ታቦኩታላችሁ። ያነ በቡና ሰሀትም ወይም ጹመው ደግሞ ተምር እንትን ለለበን መጠቀሚያም ሆነ ለቡና መጠቀሚያ ይሆናል ማለት ነው። የሚወዱት እንግዳ ሲመጣ እሱ ይቀርብላቸዋል። ለራሳቸውም በጣም ይወዱታል። እሱን በቃ እንደ ምግብም ነው የሚያዩት። እዚህ ላይ ሀሽ ወይ ጨርሻ ያለው ማለት ነው። እና አሁን ሳምቡሳ ልጠቀልል ነው፣ እንዳያችሁት ቅድም እዚህ ዱቄት ሳምቡሳ ጠቅለየ። ያው ሊጥ ማጣበቂያ ነው የሰራሁት ያየችሁት። እዚህ ላይ ደግሞ ሀሾ ብዙ ስለሚሆንብኝ የተወሰነውን ቀንስና በሆነ መላ ወይም በሆነ ጎድጓዳ ሳህን ጅብን እጨምርበታለሁ። ጅብን ሲጨምር በጣም ነው ምን የሚወዱት ሰዎቼ። አንዳንዴ እንደዚህ ዝም ብላችሁም መስራት ትችላላችሁ። አሸዋውን ብቻ ማለት ነው፣ በሳምቡሳ መጠቅለል ትችላላችሁ። ጅብን ሲጨምሩበት ግን ማለት ነው በጣም ነው የሚጣፍጠው። ጅብን ባልጨመርኩበት ሰዓት ይሄ የእኔ አይዲያ ነው። ዝም ብዬ በራሴ ነው። ፊት ዝም ብለው ነው የሚጠቀሙት የነበረ ጅብን ስለምጨምርበት እኔ እዚያ በፊት የሆነ ተሞክሮ ስላለኝ ነው እና ማለት ሌላ ቤቶች ይሰራ ይሆናል፣ ግን እኔ አሰሪዎች፣ አሁን ያለሁበት ቤት ማለት ነው ዝም ብለው ዶሮውን ብቻ ወይም ጅብን ብቻውን ነበር የሚጠቀለለው እና ከዚህ እዛ በኋላ እኔ በራሴ ከሰራሁት ካዩት በኋላ ቴስቱን አይተው አንዳንዴ ዝም ብዬ በችኮላ ጅብን ሳልጨምር ራሱ ጥቅልል ጥቅልል አድርጌ ጠበስ አድርጌ ሳቀርብላቸው ራሱ ማለት ነው ጅብን የለውም አላደረግሽበትም ለምን አላደረግሽበት ምናምን ይላሉ ማለት ነው። እና አሁን በቃ የእሱን አልቦ አልሰራም ሁሌ ሚክስ አድርጌ ጅብን ነው የምንሰራ ማለት ነው። እና እንዳያችሁት ይሄ ሁለቱ ሳምቦሳ ጥቅልል እንትን ይሄው ሳምቡሳ ይሄ ጠቅልዬ ነው ማለት ነው። እንዴት፣ ምን ይመስላል ሳምቡሳ አሰራሪ? አሪፍ ነው መቼም፣ ነው አሪፍ ነው። እና ለማንኛውም ይሄ ሁለት ያያችሁት እዚህ ላይ ተጠብሶ ነው፣ እንደየቤታችሁ ነው የምትጠብሱት። አንዳንዱ ቀንበር ሲል የሚወድ ሰው አለ፣ እንዳሰሪዎቻችሁ ማለት ነው። እዚህ ላይ ደግሞ ሰላጣ ነው እነ ዶር አሉበት? እና የሁሉም አይነት ሚክስ ሰላጣ እና ክቡዝ ደሞ ሱን ቆራርጣችሁ በዛ ይጠብሳችሁ በላይም ታርጉታላችሁ። ይሄ ሚንቶ ነው ሚንቶ ነው ወይ ደሞ ታች ስንዬ ላይ ፍልፍል ባር። ይሄ በንዱራ ለብ ለብ ነው ቲማቲም ለብ ለብ ማለት ነው። ሚንቶ አሰራር ያ ስንዬ ላይ ፍርን የሚገባ ስንዬ መርጣችሁ እንትንትሉና ታቀርቡና ቲማቲም በክቡ ማረጋችሁት ወይም ደግሞ ከሁለት ተሰነጥቁና እዛ በኋላ በቆም በቆሙ ተከትፉትና ቲማቲምም በሰልም ፍልፍል በርጥም እንደዛ አቆራረጣችሁት በኋላ ወይ መከታተፋችሁት በኋላ ስንየው ላይ ሁሉንም ሚክስ አድርጋችሁ ታነጥፉታላችሁ። ታች ላይ ማለት ነው። ከዛ የሳምቡሳውን ቂጣ ከሁለት ቆርጣችሁ አንደኛውን የተቆረጠውን የዶሮ ሀሽዋ እያስገባችሁ ትጠቀልሉ እና ስንየው ላይ ሁሉንም ትደረድራላችሁ ማለት ነው። ስንየው በሙሉ ልክ ማለት ነው፣ በሳህኑ ልክ፣ በስንየው ልክ ማለት ነው ትሞሉታላችሁ። ከዛ ላዩ ላይ ጅብንና ግሽጣ ፈጭታችሁ ትንሽ ጅብ ማጄ ትንሽ ስባሪ ስብር አድርጋችሁ ጨምራችሁ ፈጭታችሁ ከላዩ ላይ ታፈሱታላችሁ ማለት ነው። ሚንቶን ከሰራችሁ በኋላ ከዛ ትንሽ ጋዝ ላይ ከተንተከተከ በኋላ ፍርን ይገባል ማለት ነው እና እንዳያችሁት ቅድም ትንሽ ከላሩን ቀየረ ሲያደርግ ያነ በጣም ይጣፍጣል ማለት ነው። እዚህ ላይ ደግሞ ሰላጣ በቋም ነው። ሰላጣ በቋም እንደ በሰል ምናምን ዝም ብሎ ሳይከተፍ፣ ቅድም ያያችሁት የተከታተፈ ነው ተዘግጃጅቶ፣ በቆሎ ምናምን ምናምን፣ ሁሉም አይነት ሰላጣና መጨረሻ ላዩ ላይ ቂጣ ቆራርጬ፣ እሱም በዛ ይጠብሼ ላዩ ላይ እነሳንሳለሁ። እዚህ ላይ ግን ዝም ብሎ በቋም በቋሙ ሳይከታተፍ፣ አጽድቼ ብቻ ማቀርበው ነው። ክስ በሰል ምናምን ይሄ ይሄን ግን በነገራችን ስሙ አያዘኝም ብዙ ጊዜ ብዙ አመት ነው ይሄንን እንትን ካየሁት አረብ ሀገር መጥቼ ካው ካየሁት ግን ስሙ አያዘኝም የምር እና ትኩረት ስላል ሰጠውበት ነው መሰለኝ አይደለ እና የኔ ውዶች በተረፈ አበረታቱኝ ቪዲዮዬን እዩልኝ ላይክ በማድረግ ጀምሩ ይሄ ጅርጅር ነው ላይክ በማድረግ ጀምሩ ቪዲዮውን አበረታቱኝ። በተረፈ በያላችሁበት የክርስቶስ ሰላም ይብዛላችሁ። እናንተን በርቱ ይትብላል ጀምራችሁ ጀምሩ። እኔ በነገራችን ላይ በፊት በፊት ነው የከፈትኩት ይሄን አልማዝ ቲዩብን፣ ቆይቷል ከከፈትኩት እና አልማዝ ቲዩብ ያኔ እንደከፈትኩበት በቃ ጥረት አድርጌ ዋይፋይ ያለበት አካባቢም ሆኜ ምናምን ስደት ባለውበት ድሮ፣ ቆይ በቃ በፊት ከፍቼ ቢሆን ኑሮ ትኩረት ሰጥቻ ብሰራበት ኑሮ ዛሬ የት ይደርስ ነበረ? ግን ያው በአንዳንድ ምክንያቶችም ዋዘኛ ከመሆንም የተነሳ እየሰራውበት አልነበረ ማለት ነው። እዚህ ላይ ሩዝ ነው፣ ሩዝ ይሄ የሆነ ዱባ ዱባ የሚመስለው ሩዝ አለ አደለ? እንደ ቢጫ የቃጠው ሩዝ አለ የሆነ ይሄ ሩዛዲው አይደለም፣ ሩዝ መስሬም አይደለም። የሆነ ተለያለ። በጣም ለረጅም ሰዓታት የማይበስል በቃ ጊዜ የሚፈጅ ማለት ነው። እሱን ነው የሰራውት ሰውዬ ይወደዋል። ሌላው ይሄ ቋንጣ ድንች ነው የሰራውት ማረቅ